ሚኪ፣ ልቀቃት አታ ሰቃያት። ልቀቃት ሚኪ። ሃይሚን ስትወስድብኝ ህልሜ ነበር የቀማህ እኔ ዛሬ ያንተን ልመቀማህ። ልቀቃት እንዳታ ሰቃያት። ልቀቃት ያደረጋችሁኝ እንሳስም እንደሚሰማኝ ታውቃለህ እና የሚገርም ነው እውነት፣ ለመናገር ፊልምን ባይሆንም እንኳን ራሱ በጣም በጣም የሚያስተምር ነው ማለት ነው። የእውነት ችሎታችሁ ይለያል። እናንተን ያለማድነቅ አይቻልም። ችሎታችሁ በስመ አብ፣ በስመ አብ፣ ችሎታችሁ ይለያል። ማርያም፣ በስመ አብ፣ በስመ አብ አቀናባሪው ራሱ ሳይደነቅ አይታለፍም። እለያለ አቀናባሪው ራሱ አይገርም ነው የሚያወራማ ለማየት ያበቃቸዋል፣ ይሰራሉ። የሚገርም ነው እውነት፣ አሰራራቸው በጣም በጣም በጣም ይገርም ነው። የሚገርም እውነት ከቃል በላይ ነው። እኔ ቃል ነው ያጣሁላት። ዝም ብላችሁ ተመልከቱት። በጣም አስተማሪ። አልና ለውሊ በጣም የሚገርም የሚገርም የሚገርም። ትችላላችሁ በእውነት ብስም ዋው! ልጅ ራሱ ይችላል። ማርያም ብስም ትችላል። አባት ይልኝ ይመጥ ብስም ሳይው ጉሪ ያልጠገብኩት እውነት ይገርም በጣም በስመ አብ የሚገርም የሚገርም እውነት ይመቻችሁ፣ ይመቻችሁ የሚገርም ፊልም ነው እውነት። ይሄን ፊልም የእውነት እየሰሩት ከሆነ ዋው ብያለሁ፣ ዋው ብያለሁ። የእውነት እየሰራችሁት ከሆነ ይሄን ፊልም ብሩኬ በስመ አብ ሊመጣ ነው። ደስ የሚለው እውነት እየሰራችሁት ከሆነ ይህን ፊልም በጌታስ ሊመቻችሁ፣ ማርያም ትችላላችሁ፣ ትችላላችሁ። ይህ ፊልም እየሰራችሁት ከሆነ ዋው ዋው፣ ብዙ ትምህርት አለው የሚባል የሚባል በላይ ትምህርት አለው። ለእውነት ነው መናገር ማለት ነው፣ ትምህርት አለው፣ ያስተምራል። ሙዚቃ ስላለው በግማሽ ታይነን ታደርገዋለሁ። ምክንያቱም ሙዚቃ አለው በጣም የሚያስተምር ፊልም ነው። በጣም ያስተምራል። በጣም ይመቻችሁ። እውነት ትችላላችሁ። ዋው ዋው ዋው ዋው ዋው ዋው እናንተማ ገና መች ታዳጊዎች ገና ገና

ያስተምራል። በጣም እውነት። አንተ አንተ ትችላ ትችላለህ ማርያም፣ ችሎታን ያለማድነቅ አይቻልም። ትችላለህ። አይገልጽውም። ስማ ይችላል ራሱ የመታቸው ሃይሚና ቡራ ትችላላችሁ እኮ እናንተ ተስማ እና ከእናንተ ብዙ ነገር እንማራለን። ገና ገና ብዙ ነገር እንማራለን ከሃይሚና ከቡራ እ ገና ብዙ ነገር ይምሪ። ገና ከሃይሚና ከቡራ ብዙ ነገር እንማራለን። የምርጦች ምርጦች ማለት ነው። እሱ ነገር ያስተምሮ እና ብቻ ነው ሃይሚና ቡራ ይመቻችሁ። ማርያም ልጁ ግን እንዴት ደስ ይላል አሰራሩ። በስመ አብ እና ለማንኛውም ሳገኘው ነው ግን ታየሁት ቆይቻለሁ። የሚገመው ነገር ይህም ታየሁት ቆይቻለሁ። ገርመኝ ነው በጣም ችሎታቸውን ያለማድረግ አይቻልም ችሎታቸው በጣም ብዙዎች ናቸው ነው ችሎታቸውን ያለማድረግ አይቻልም ማርያም በጣም ይችላሉ ችሎታ አላቸው ዋው ብለን እዚህ ጋ እዚህ ላይ ሀይሚ ዋው ይቡቡ ትምህርት አለው አያቸዋ። ማንም ሰው በሚስቱ እንደማይደራደር ነው የሚያሳይ ነው ፊልሙ፣ ከገባችሁ ማለት ነው። እነዚህ ማርያም፣ ቀጥሉበት። እንደዚህ አይነት ፊልም ብትሰሩ በጣም ደስ ይላል። በጣም የምር ደስ የሚል ፊልም ነው። ወይኔ እንግዲህ የእውነት ደስ የሚል ፊልም ነው። ጸጉሯን ይጽዋት ነው እንዴ! ወይኔ ጉዴ! ይህንነት ይውልኝ እዚህ ላይ በእውነት።